ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና እለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም፣ የእግዚአብሔር ሰላም ለሁላችንም ይሁን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ነው እንግዲህ ፕሮግራማችን የምናስተላልፈው ቀደም ሲል ቀን ላይ አንድ መረጃና መልእክት አስተላልፈን ነበረ። አሁንም ደግሞ ዳግም በዚህ ምሽት ደግሞ ተገናኝተናል። መስመር ላይ ፓስተር አለማየሁ ነሙ ይገኛል። አለማችን እንግዲህ እንደተለመደው በወቅታዊ ጉዳዮች ተጠምዳ ትገኛለች። የዓለማችን መገናኛ ብዙሃን በሰፊው ሽፋን የሰጧቸውን ጉዳዮች ወደፊት በማምጣት ለእኛ ለአድማጮች እያቀረበልን ያለው ወንድማችን ፓስተር አለማየው ነሙ ነው። እነዚህን መረጃዎች አጠናክሮ አዘጋጅቶ ከእግዚአብሔር ቃል አንጻር እየፈተሸ እያነቃን ይገኛል። አሁንም ቢሆን ዓለማችን በከፍተኛ ደረጃ ነውጥ ላይ ትገኛለች። በፖለቲካው፣ በኢኮኖሚው፣ በተፈጥሮ አደጋው፣ በተለያዩ ክስተቶች እየተናጠች ትገኛለች። ምን ተከሰተ በማለት እንግዲህ አጠር ያለ ቃለ መጠይቅ ላደርግለት ደውዬለታለሁ ለፓስተር አለማየሁ መስመር ላይ ይገኛል። በቀጥታ ወደዛ መራቸዋለሁ። መልካም ጊዜ። እንዴት አመሽ ፓስተር? እንደምን አመሽ ወንድሜ ይልቃል በድጋሚ ተገናኝተናል። ዓለማችን እንግዲህ በርካታ ጉዳዮች እየተከናወኑ ያሉት እስኪ እነዛ መረጃዎች አካፍለን እንግዲህ ምንድነው የዓለም ውጥረት በተለይ በሁለት አቅጣጫ በጣም አይሎ ነው ያለው። አንዱ በፋርስ ባህረ ሰላጤ ያለው ነው። ሁለተኛ በባልካን ያለው ነው። እንግዲህ ቀን ላይ በባልካን ያለውን ለመመልከት ሞክረናል እና አሁን ደግሞ ማምሻውን በባህረ ሰላጤው በባህረ ሰላጤ ያለውን ነገር እንመለከታለን። እንግዲህ እንደሚታወቀው አሜሪካና አሜሪካ ኢራን ለድርድር ኦማን ላይ ቁጭ ብለው ነበረ። እንግዲህ የፊታችን ቅዳሜ ደግሞ ጣሊያን ሮም ላይ ይደረጋል ተብሎ ታስቧል። በትናንትና ሁለት ግን የኢራኑ መሪ አያቶላ ሁሜኒ የሀገሪቱን ከፍተኛ የጦር አዛዦችን በመጥራት ጦሩ በተጠንቀቅ የሚቆም እና ለማንኛውም ጦርነት ምላሽ ለመስጠት ዝግጅት እንዲደረግ አዘዋል አዘዋል ሲባል እንደ በፊቱ ሳይሆን ጠንከር ያለ ትዕዛዝ ነው የተሰጣት። በእርግጥ ኢራኖች ዝግጁ ሆነው የአየር መቃወሚያዎቻቸውን ሁሉን ነገር አዘጋጅተው ነው የተጠቀምጠው እየተጠባበቁ ያሉት እንግዲህ በመካከለኛው ያለ በመካከለኛው በዚህ በፋርስ ባህረ ሰላጤ ያለውን እና በመካከለኛው ምስራቅ መካከለኛው ምስራቅ ያለውን የአሜሪካን ጦር ዝግጅት ተመልክተው ነው ይህንን የተናገሩት። እንግዲህ ይሄ ዝግጅት አሜሪካ በከፍተኛ ዝግጅት ላይ እንዳለች የሚያሳብቁ ነገሮች ተመልክተዋል። ይህንን ተመልክተው እንግዲህ ምላሽ ለመስጠት ዝግጁ እንዲደረግ ተናግረዋል። ሌላው የተናገሩት ምንድን ነው? የሚሳኤልና የጀመርነው ነው ወታደራዊ ቴክኖሎጂ ለአፍታ መቆም የለበትም የሚል ነው። እንግዲህ ይህ ቴክኖሎጂ ማለት የኒኩለሩ እና የሚሳኤል ማምረቱ ስራ ወታደራዊ ቴክኖሎጂ ማለት ነው። በየጊዜው እያሻሻሉት እያሻሻሉት የመጡት እና ይህን አፍታ መቆም የለበትም ብለው ትዕዛዝ ሰጥተዋል እና ምንድን ነው እሳቸው አንድ ያሉት ወደፊትም አይቆምም የሚል ነው። ይህ ከሁለተኛው ድርድር በፊት መናገራቸው ደግሞ ቀጠናው ላይ ውጥረትን ከማምጣት ሌላ አሜሪካ በቅርብ ርቀት እንድትከታተል አድርጓታል እንድትከታተል አድርጓታል። እንግዲህ በእነዚህ ሁለት ቀናቶች የአሜሪካ ኒኩለር ቦምበር ቦምበር አውሮፕላን ማለትም የኒኩለር ተሸካሚ በኢራን ሰማይ ላይ ከራዳር ውጭ ሲበር ታይቷል። ሁለት ቀን ማለት በኢራን ሰማይ ላይ ሲባል በኢራን ግዛት ላይ ከራዳር ውጭ የሚበር ነው። ሰማይ ላይ ሲበር ታይቷል። በእነዚህም ሁለት ቀናት መታየቱ ደግሞ ጦርነቱን አይቀሬ መሆኑን አመላክቷል። አመላክቷል ሌላው ምንድነው? የአሜሪካው ተደራዳሪ የአንድ መግለጫ ሰጥተው ነበር እና በዚህ መግለጫቸው ላይ ኢራን ከኒኩለር ባሻገር ምንም አይነት ረጅም ርቀት ሚሳይሎች ማምረት አትችልም የሚል ነገር ተናግረዋል እና ይሄ ማምረት አትችልም ብሎ መናገራቸው እንዲሁም ከጋዜጠኞች አንዳንድ ጥያቄ ቀርቦላቸው ነበረ። ይሄ ድርድሩን ከድርድሩ በፊት ይሄ መደረጉ አያሰናክለውም ወይ ድርድሩን የሚል ነገር ተናግረው ነበረ፣ ተጠይቀው ነበረ። ስለዚህ ለተጠየቁት የሰጡት ምላሽ ይሄ የማይሆን ከሆነ ኢራን ሙሉ ለሙሉ በቦምብ ትመታለች ብለው ነው የመልስ የሰጡት። ይሁን እንጂ በኢራን ላይ እርምጃ ይወሰድ አይወሰድ የሚለው ነገር በዋይትሃውስ ከፍተኛ የጸጥታ አማካሪዎች እና እንዲሁም የሴኔት ወጋዮች ተሰብስበው ነበረ። እኔ ግራና ቀኙን የማየት ሁኔታ ምንድን ነው ጣጣው? ምክንያቱም ከዚህ በፊት ራሽያ መዘዙ ከባድ እንደሆነ ተናግራለች እና ቀጠናውን ወደማይመለስ ነገር ውስጥ የሚከት መሆኑን እርምጃ መውሰዱ ድርድር እንደሚያዋጣ ከዚህ በፊት እኛም ዘግበነዋል እና ይሄ ውይይት ምንድነው፣ ጭቅጭቅ ነው የተፈጠረው። የተወሰኑት አትመታ የሚል ነው። መመታት የለባትም፣ በድርድሩ እስከ መጨረሻው መግፋትና ማስቆም የሚል ነው። ነገር ግን ዶናልድ ትራምፕ ወደ ድርድሩ መጀመሪያ የመጡት ከዚህ እንደዚህ አይነት ስብሰባ ቀደም ብሎም ተደርጎ ስለነበረ እዛ ላይ አለመግባባት ስለተፈጠረ ነው ወደ ድርድር ድርድር የመጡት። ነገር ግን አሁን ያለው ደግሞ የዶናልድ ትራምፕ ሀሳብ እና የመከላከያ ሚኒስትሩ እንዲሁም ደግሞ የጸጥታው የደህንነት ዘርፍ ኃላፊው እያሉ ያሉት ምንድን ነው? አሁንም ማናደርገው ከሆነ ኢራን የኒኩለር ባለቤት ትሆናለች እያሉ ነው ያሉት እያሉ ነው ያሉት እና ኢራን ደግሞ ምንድን ነው ድርድሩን ከዚህ በፊት እንደምታደርገው የማራዘም ስልት ነው የምትጠቀመው እና ይሄ ሁኔታ ትንሽ በዓለም ላይ ስጋትን አጭሯል። እንደው ቀደም ሲል እኔ እናንተ ቀን ላይ አንድ ጨዋታ እየተጫዋወትን ነበርና በተለይ በሩሲያ አቅጣጫ ሁለት ስጋት እንግዲህ ሊሆንባት ነው። እንግዲህ ሩሲያ አንድም በዛ በኩል የአውሮፓ ወይ ደግሞ የኔቶ እንቅስቃሴ ስጋቱም እያየለን ያለው እንቅስቃሴውም እየጨመረን ያለው፣ በሌላ ወገን ደግሞ አሜሪካ ደግሞ በዚህኛው አቅጣጫ ኢራንን ለማጥቃት የምታደርገው እንቅስቃሴ ኢራን ደግሞ ሩሲያ ጋር ሁለንተናዊ ስምምነት ማድረጓ ይታወቃል እኛን ደጋግመን ዘግበነዋል አሁን ይህ ነገር እንደው ለሩሲያ ፈተና አይሆንም ወይ ምናልባት እንደው በዚህ ነገሩን ካዘገየችው ብዙ ነገሮች ሊቀየሩ ይችላሉ በሚል እና ትንሽ ይህን ብታወራበ ምንድነው፣ አሁን ላይ በዓለም ላይ ያለ ሁኔታው ብዙ ነገሮቹ እየተቀየሩ ነው ያሉት። እርግጥ አንተ የጠየቀው ስጋትህ ይገባኛል። ምንድነው ከተወሰነ ቀናት በፊት በዱማው የጸደቀ ከሀያ ዓመት ያክል የሚቆይ ሁለንተናዊ ስምምነት በራሻ እና በኢራን በኩል ተደርጓል። ስለዚህ ያንን ስጋትህን እየገለጽክልኝ እንደሆነ እረዳለሁ። ነገር ግን አሁን በእርግጥ እንዳልከው ይህ ስጋት ይኖራል፣ ራሻም ጋር ይኖራል። ምክንያቱም ራሻ አሁን በአውሮፓ ዙሪያ ያለው ነገር ቀን እንደዘገብነው አውሮፓ ሀገራቶች ወይም ኔቶ ሰራዊቱም በራሻ ዙሪያ ራሻን ለመክበብ በሚመስል መልኩ እያካሄዱት ነው ያሉት። እንደገና ደግሞ እዚህ ጋር ይሄ ጦርነት የሚፈነዳ ከሆነ ራሻ የግድ በግዴታ በተዋዋለችው መሰረት ኢራንን በተለያየ ነገር ማገዝ ይኖርባታል። አሁን የራሻ ምንድነው እዚህ መሀል ላይ የሆነችበት ምክንያት አሁን እንደው ከኢራን ጋር ይደረጋል ከማለት ድርድሩ ከራሻ ጋር ይደረጋል ቢባል ጥሩ ነው። ምክንያቱም አሁን የኢራኑ የውጭ ጉዳይ ሚኒስትር እንግዲህ ዛሬ ወይም ነገ በሞስኮ ከዶናል- ከእንድ- ፑቲን ጋር አይ ከፑቲን ጋር መጀመሪያ ከፑቲን ጋር እና ከላብሮቭ ጋር ከእሳቸው ጋር ምንድን ነው የሚያደርጉት? ዝግ የሆነ ስብሰባ አላቸው። ዝግ የሆነ ሲባል ለጋዜጠኛም ለማንም ዝግ የሆነ ምስጢራዊ ስብሰባ ይካሄዳል። እንግዲህ ከዛ በኋላ ነው ወደ ሮም የሚያመሩት ለውይይት። ቀደም ሲል ከዚህ የኒውክለርቱ ተደራዳሪ ከሆኑት መካከል በቀደም ዕለት እንደዘገብ ነው አንድ ከፍተኛ ባለስልጣን ገብተዋል። እዛ እንግዲህ ምንድን ነው ለራሽያ በእርግጥ ስጋት ይሆናል። ሌላው ምንድን ነው መሰል አሁን እኔ አሜሪካ ትጀምረዋለች ብዬ አላስብም። አላስብበት ምክንያት ከቻይና ጋር የገባችበት ሁኔታ አሁን በጣም በጣም በጣም በነዚህ በዛሬ ዕለት እንኳን እየተካረረ መጥቷል። ኢኮኖሚ የኢኮኖሚ ጦርነቱ። ስለዚህ ቻይና ደግሞ ከኢራን ጋር የቴክኖሎጂ ወታደራዊ፣ እና የንግድ ስምምነት አድርጋለች። እንግዲህ ወታደራዊ ስምምነቱ እስከምን ድረስ ነው የሚለው ነገር ግልጥ ያለ ነገር ባይኖርም ይህንን ያመዛዝናሉ ብዬ አስባለሁ። አሜሪካኖቹ አሁን ምንድን ነው የያዙት ብለ ማስፈራራትና ተጽዕኖ ይሄ ምንድን ነው? ጫና፣ ግፊት፣ ወታደራዊ እንቅስቃሴዎች፣ ግፊት በማድረግ ጫና በማድረግ ወደዛ ማስገባት የሚል ነው። እስራኤል ደግሞ ትመታለች እንዳትል፣ እስራኤል አሁን ብቻዋን የመምታት አቅሙ ያለ አይመስለኝም። ምክንያቱም አሁን የኢራን ድንበሮች ኤስ አራት መቶ እና ኤስ አምስት መቶ አየር መቃወሚያ ዘመናዊ የአየር መቃወሚያ የራሻ መሳሪያ ማለት ነው ታጥረዋል። እነዛን አልፎ እንደ ሰሞኑ እንትን የእስራኤል ጦር ጀቶች ሰልቀው ይገባሉ የሚል ነገር የለኝም። ምናልባትም ተነስተው ገና የኢራቅ ክልል ውስጥ ሳይደርሱ ሊመቱ ይችላሉ፣ በእነዚህ እንትኖች። ምክንያቱም ምንድነው አንድ ተረት አለ፣ የሀገራችን ተረት እና ጥሩ አስተማሪ ነገር ነው። ምን ይላል? ሞኝ እባብ ሁለት የነደፈው ይላሉ። አንድ ሲያይ ሁለት ሲያሳይ ይላሉ። እንግዲህ የመጀመሪያው ተጽዕኖ አድርጎባታል፣ ጉዳት አድርሶባታል። እስራኤልም እንደገለጠችው ባይሆንም ግን የተመቱ ማምረቻዎች እና ተቋማቶች አሉ። አሁን ግን ያ ይደገማል ብሎ ለማለት ትንሽ ቀበድ ይላል። ምክንያቱም ኢራን እንደ ሌሎቹ አገሮች አይደለችም። በወታደራዊ ቴክኖሎጂው በወታደራዊ አቁሟም ግዙፍ ነች። ሶሪያ ውስጥ ገብታ ሶሪያ ውስጥ እንኳን እንደፈለገች እኮ መግባት የጀመረችው አሁን የሶሪያ መንግሥት ከፈረሰ በኋላ ነው እንጂ በፊት ላይ እኮ አትሊስት ትደብድብ የነበረው ጎላን ተራራ አካባቢ ነው። ስለዚህ ያንተ ስጋት ይገባኛል። አንዱም እንግዲህ ያ ጌዲዮን ጦርነት ይፈነዳል ተብሎ የሚታሰበው ይሄ ነው። እንግዲህ ጎራው እየለየ በጣና ጦርነቱ ከተጀመረ ለማንም መውጫ የሚኖረው አይመስለኝም። ልክ ነው። ለማንም መውጫ አይመስለኝም። ለዚህም ይመስለኛል አሜሪካ ራሻ ሎቪ እያረገች ያለችው እና ከራሻ ጎን በመቆም የዩክሬንን ወደ ድርድሩ እንድትመጣ እያስጨነቀች ያለችበት ምክንያት ይሄ ይመስለኛል። እና ስለዚህ እስቲ በቀጣዩ እንግዲህ የምናያቸው ነገሮች ይሆናሉ። ድርድሩ የሚጀምረው ቅዳሜ ነው። ግን አንድ ነገር የውጭ ጉዳይ ሚኒስትሩ አንድ ነገር ተናግረዋል። ከአያቶና ሁሜኒ ቀጥሎ አንድ ነገር የተናገሩታል። ይሁን እንጂ ኢራን የኒኩለር መብላያዎቿን በፍጹም አይዘጉም ወደፊትም ይሰራሉ ብለዋል። እንግዲህ ወደ ድርድሩ ገና ከመሄዳቸው ዛሬ ሐሙስ ነው ቅዳሜ ነው ድርድሩ። በመሄዳቸው በፊት የተናገሩት ነገር ነው። እና አንዳንድ ወታደራዊ ትንታኞች ከውድድሩ በፊት ከድርድሩ በፊት ምናልባት አሜሪካ እርምጃ ልትወስድ ትችላለች ወይ ደሞች ራሷ ኢራን ቀድማ እነዚህ ኢላማ የተደረጉትን የአሜሪካን የጦር ቤዞች ልታጠቃ ትችላለች የሚል ስጋትም አለ። እና እነዚህ ይመስላሉ። ስ በእግዚአብሔር ቃል እንሂድ። እንግዲህ ወደ እግዚአብሔር ቃል እንሂድና የዛሬውን መልእክታችንን ወይም ያቀረብነውም በዚህ በእግዚአብሔር ቃል ስቲኛስ ምን እንሆን የሚለው ነው። እንግዲህ እንግዲህ ዓለም ላይ አሁን አንድ ትልቅ ተጽዕኖ በኢኮኖሚውም ዘርፍ ወታደራዊም ዘርፍ እየመጣ ነው ያለው። እኛ እንግዲህ ደግሞ የሁሉን ቻይ ከሆነው የሁሉ ጌታና አምላክ ከሆነው ከጌታችን ከኢየሱስ ጋር የምንጣበቅበት ጊዜ ይመስለኛል። እንግዲህ ከፊት ለፊታችን ያለው ዘመን ዋጋ አላቸው ብለን የምንገምታቸው ነገሮች ዋጋ ላይኖራቸው ይችላል። ስለዚህ ታዲያ ምን እናድርግ የሚለውን ነገር ስንመለከት ቀን ላይ አንድ ክፍል ተመልክተን ነበረ። ዳሩ ግን ባለድርጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያስትም፣ በሚያስንፍ፣ በሚጎዳም በብዙ ምኞትና በፈተና ወጥመድ ይወድቃሉ ብለን ነበር። ይህን ክፍል ነበር የተመለከት ነው። አሁን ቁጥር አስርን ነው የምንመለከተው። አሁን ዓለምን ከሚያደባደብ እና እኛም ሀገር ውስጥ እንደው ከትንንሾቹ ጀምሮ እስከ ትልቆች የሚታየው ትልቁ ችግር የዓለም ወደ ቤተክርስቲያን መግባት። በቤተክርስቲያን ውስጥ ጌታን ያስወጣ ነገር ቢኖር አንዱ ገንዘብ ነው ክርስቶስን ከቤተ ክርስቲያን መድረክ እየገፋ ያለ ስራ ስር ምን ይላል? ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላሉ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ ስድስትም ላይ ሲናገር ለሁለት ጌቶች ልትገዙ አትችሉም ይላል። ገንዘብ በዚህ ምድር አምላክ አምላክ ቅርታ አምላክ መሆኑን ያመለክታል። አምላክ መሆኑን የጌትነቱን እና ከጌታ ጋር እኩል ለመወዳደር ያለ መሆኑን ያመለክታል። ገንዘብ ለአገልግሎት ለኑሮ ለትምህርት ለብዙ ነገር በዚህ ምድር ላይ ሸቀጥን ለመግዛት ዕቃን ለመግዛት ይጠቅማል። ግን ደግሞ ለሕይወት ለዘላለም ነገር ጠቃሚ አይደለም። ግን ደግሞ ጌታ ሊሆንብንና ገንዘብ የበላይ ሆኖ ሊያዘን አይገባም። ማንም ሰው በምድር ላይ ከገንዘብ ጋር የተወለደ የለም። ማንም ሰው ደግሞ ከገንዘብ ጋር የሚቀበር የለም። ይሄ የኢዮብ መጽሐፍ ለእኛ ትልቅ ምሳሌ ነው። ስለዚህ ነው ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ዛሬ ሰው ሰውን ለማጥፋት በአድማ በተንኩር የሚሰባሰብበት መንገድ ምንድን ነው? ለገንዘብ ነው። አንዳንዶች ይህንን ሲመኙ ነው፣ ከጌታ ተለይተዋል፣ ከክርስቶስ ተለይተዋል። በብዙ ስቃይ ራሳቸውን እየወጉ ነው ያሉት። ያንን ባለጠጋ ሰው የሉቃስ መጽሐፍ ላይ ሲጠይቀው ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ያ ሰው አጨደ፣ ከመረ፣ በጎተራ አስገባ ነፍስ ያለ ቢ ጠጪ ጥገቢ፣ ይህ ሁሉ የማን ነው አለ። ያንቺ ነው አላት። ለዘላለም ማለት አንተ ሰነፍ፣ ዛሬ ምሽት ነፍስህን እንደምፈልጋት በምን ታውቃለህ? አንድ ነገር ወቁ፣ ነፍስ ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። ማቴዎስ ስድስት ላይ ጌታ ኢየሱስ ይህንን በስፋት አስተምሯል። ዛሬ የብዙ ሰዎች ችግር ዛሬ ተበልቶ ነገ ወደ ዳሪ የሚጣለውን ነገር ለመግዛት ወንድሞቻቸው ላይ የጭካኔ በትር ይዘረጋሉ። ያ ሰዎችን ስቃይ ውስጥ ከቷቸዋል። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ ሶስት ቁጥር ሶስት ለጢሞቴዎስ ሲጽፈለት ምንድን ያለው የሚያሰክር የማይጨቃጨቅ ነገር ግን ገር የሆነ የማይከራከር፣ ገንዘብን የማይወዳል መሪ፣ እንዲሁም ቤተ ክርስቲያን እንዲያስተዳድር እንዲያገለግል የሚመጣ ሰው ይህን መሪ መከተል አለበት ይላል። ዛሬ የቤተ ክርስቲያን መድረኮች በገንዘብ ዱላ ቀረሽ ጦርነት የሚደረግበት ነው። ጌታ ተረስቷል። ተልኮ ተረስቷል። ነፍሳት ህዝብ ማገልገል ተረስቷል። አንዳንድ ቦታ ላይ ሁሉም ባይሆኑ ህዝቡን የሚያገለግሉ የሚመስሉት ለገንዘብ ብቻ እንደሆነ ተመልክተናል። ገንዘብ የዚህ ዓለም ገዢ ሆኖ ክርስቶስን ሊሸፍን ብቅ ብሏል። እዚህ መሀል ነው ዛሬ ይህንን የእግዚአብሔርን ቃል ስንካፈል በእኛ ላይ ገንዘብ ሳይሆን ክርስቶስ ጌታ መሆን አለበት። ሰው ለሚወደው ነገር ባሪያ ይሆናል። የሚወደው ነገር ይገዛዋል። ገንዘብን የሚወድ ሰው የገንዘብ ባሪያ ይሆናል። የጌታ ባሪያ መሆን አይችልም። ጌታውን ይክዳል። ይሁዳ እኮ ክርስቶስን የሸጠው ገንዘብን ወድዶ ነው። ገንዘብን ስለሚወድ ነው። ገንዘብን ስለወደደ የገንዘብ ባሪያ ሆነ። ነገር ግን በሸጠበት ገንዘብ መሬት ገዛበት፣ መቃበሪያ ሆነው እንጂ ያ ገንዘብ ህይወቱን ኑሮውን አለወጠው። ወገኖች፣ መቼ በምን ሰዓት ኢየሱስ ክርስቶስ እንደሚመጣ አናውቅም። ድንገት ሊመጣ ይችላል። የሰበሰብነውን ያከማቸነውን የተጣላንበትን የተጨቃጨቅንበትን የዋሸንበትን ሳንበላው ሳንጠቀምበት ድንገት ድንገት የሰው ልጅ ይመጣል። ስለዚህ ዛሬ ፊታችንን ወደ ጌታ እንመልስ። ዛሬ ታይቶ ለሚጠፋው ዓለም ባሪያዎች አንሁን። ዛሬ ስለ ገንዘብ ራሳችንን አንሽጥ፣ ወይም ወንድማችንን አንሽጥ። ስለዚህ ወገኖች፣ ወይ ይህን መልእክት የምትሰሙ ይህን መልእክት የምታዳምጡ ቆም ብላችሁ ራሳችሁን እንድታዩ እኛም ራሳችንን እንድናይ እጠይቃለሁ። በእውነት በእናንተ ሕይወት ላይ የናዝሬቱ ኢየሱስ ጌታ ነው ወይንስ ገንዘብ? ሴጣን ሰውን ባሪያ አድርጎ ከሚገዛበት አንዱ መንገድ ገንዘብ ነው። ሰው ገንዘብ አምላኪ ሲሆን ሴጣንን አምላኪ ይሆናል። ፊት ለፊት ታይቶ ለሴጣን ላሰግድ ይችላል። ለገንዘብ ስንሰግድ፣ ለዚህም ዓለም ገዢ እየሰገድን ነው ያለነው። ጌታ ኢየሱስ ክርስቶስ አንድ ቃል ገብቶልናል። የምንበላው የምንጠጣው የምንለብሰው የምንኖርበት እንደማይጎለን በቅዱሱ መጽሐፍ ላይ ተጽፏል። ያስቀድማችሁ ጽድቁን እና መንግስቱን ሹ ሌላ ሁሉ ደግሞ ይጨመርላችኋል ተብሎናል። የሚከተለንን የሚጨመርልንን ነገር ሳይሆን የሚጨምረውንና እንዲከተለን የሚያደርገውን ጌታ እንፈልግላለሁ። ጌታ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት ከእኛ ጋር በምትችሉት በወደዳችሁት የፍቅራችሁ ልክ ህብራችሁን እንድታገለግሉ በጌታ ፍቅር ጠይቃለሁ። ተባረኩልኝ። መልካም ምሽት እግዚአብሔር አብስቶ የባርክ። ፓስተር ከቀኑ የቀጠለ መልእክት ነው ያቀረብክልን። እንግዲህ ገንዘብን ከመውደድ እግዚአብሔር እንዲታደገን የሁላችንም ምኞት ነው። እለት ዕለት እንግዲህ ከእንደዚህ አይነት ከቃሉ ያፈነገጠ ከመንፈስ ቅዱስም የወጣ ማንኛውም ነገር ከቀጠሮቼ ሊያደርገን ይችላልና ቅዱሳኖች ጥንቃቄ እንድናደርግ የማንቂያ ደወል ነው። እንግዲህ ተደወለልን። የዛሬው ምሽት እንግዲህ መረጃና መልእክት ይመስላል። እግዚአብሔር ከፈቀደ ደግሞ በነገው ዕለት ተመልሰን የምንመጣ ይሆናል። እስከዚያው ድረስ እንግዲህ እግዚአብሔር ምሕረት ቸርነትና ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ምሽት ደናደሩ አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ።